አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ እንዴት ቆያችሁልን? የተከበራችሁ የተወደዳችሁ የዚህ ቪዲዮ ተመልካቾቻችን፣ እንዲሁም ደግሞ የመልካም ንግግር ሰደቃ ነው ግሩፕ አባላት ሴቶች፣ እህቶቻችን እንግዲህ በናንተ አማና በናንተ ትእዛዝ መሰረት ዛሬ እዚህ ውልባረግ ወረዳ የሚገኙ ሶስት የተለያዩ ቦታዎች ላይ ስልሳ ስልሳ ፍሬ ቁርአኖችን ይዘን መተናል። ቀደም ሲል እንግዲህ መጀመሪያው ላይ እንዳያችሁት ኡመልቁራ መስጂድ ላይ በተመሳሳይ መልኩ መርከዝ ያለበት ግቢ ነው። እዛ ስልሳ ቁርአን አስረክመናል። አስረክበናል ያው ስልሳ ሙስሐፍ እንዲሁም ደግሞ ዳሩ ሰላቱ ሰላም በቅርቡ የተመረቀው ትልቁ መስጅድ ላይም በተመሳሳይ መልኩ ስልሳ ፍሬ ቁርአን አድርሰን መተናል። ለኢማማችን አስረክበን መተናል። አሁን ደግሞ የምንገኘው ገኘው እንግዲህ በሶስተኛው ደግሞ እዚህ መድረሰተ ኑር በመባል በሚታወቀው ከ700 800 በላይ ተማሪዎች ያሉበት ትልቅ መድረሳ እንደሆነ ነው። እንግዲህ በኡሙ አብዱ ሽኩር አማካይነት በተነገረን መረጃ መሰረት እዚህ የመጣ ነው። ከአጠገቤ አብዱ ሽኩርም አለ እንግዲህ ኡሙ አብዱ ሽኩርም ሌሎች እህቶቻችንም አላህ ይቀበላቸው ዚህ መስጂድ ላይ ደግሞ በተለይ መድረሳ ላይ መድረሰተ ኑር ላይ ሰፊ የዳዕዋ እንቅስቃሴ የሚያስፈለገው አካባቢ እንደመሆኑ መጠን ለዳዕዋ እንቅስቃሴ ይረዳቸው ዘንድ ተጨማሪ ስፒከር መብራትን ባይኖር በቻርጅ መስራት የሚችል እንዲሁ መንቀሳቀስም የሚችል ነው። ከቦታ ቦታ ዳዕዋ ለማድረግ ሰዎችን ጥሪ ለማድረግ አንዳንድ ጊዜ ያው ዳዋ ለቅሶ ቤትም ይደረጋል። አለ የተለያዩ ቦታዎችም ምናልባት ሰርግም ላይ ሊሆን ይችላል። ዳዕዋ ማድረግ በሚያስፈልግበት ቦታ ሁሉ ውስታዞች የስፒከር ችግር ሳይገጥማቸው በደንብ ሪሳላውን ማድረስ እንዳያስችላቸው በማለት አስበው በራሳቸው ይህን ስፒከር ይዘን እንድንሄድ አዘውናል። ሌላው ደግሞ እዚህ ቦታ ላይ ቁርአን ብቻ ለም ዚ መርከዝ ይቀራው ኪታቦችም ይቀራሉ። በዚህም ምክንያት ሪ ና ሙስሊም ሰ ሪ ወሙሊምነ ሪም በአራት ሙጀለድ ሚያልቀውን አምስት ለአምስት ሰዎች መቅራት የሚቻለው እንግዲህ ለሁለት ለሶስት ከሆኑ ደግሞ ሀያና ሰላሳ ሰው ማስተናገድ ይችላል። ከዛ ውጪ ሙስሊምም በተመሳሳይ መልኩ በሁለት ሙጀለድ የሚያልቀውን በአምስት ፍሬ እንደዚሁ በተመሳሳይ መልኩ ይዘን መተናል ማለት ነው። ይህም ለመድረሰተ ኑር ለቂርአቱ ሂደት ለማገዝ ያስችል ዘንድ ነው። ለዚህ ደግሞ ገንዘባችሁን ያወጣችሁ በስደት ሀገር ላይ ሆናችሁ አካባቢያችንም በዳዕዋ በዲን ሀይ እናደርጋለን ብላችሁ ጠዋት ማታ ለምትለፉ እህቶቻችን አላህ ኸይር ጀዛችሁን ይክፈላችሁ። እዚህ ኢማማችን ኡስታዛችን ኡስታዝ ሸምሶ አሉ። እሳቸው መልእክትም ያስተላልፋሉ። እንግዲህ ይሄ የሴቶች ጀማዓ ግሩፕ አባላት በጠቅላላ በጣም መበርታት አለባቸው። በእንደዚህ አይነት ኸይር ስራ ላይ መታገዝም አለባቸው እርስ በርስ መበርታት፣ መድከምም የለባቸውም። ኸይር ስራ አይደከምበትም እና መልእክትም ያስተላልፋሉ። ዛሬ የመጣውን እቃ የመጣውን ቁርአንና ኪታብ እንዲሁም ስፒከርን አስመልክቶም የተሰማቸውን ስሜትም ለእናንተ ያካፍላሉ። ዱዓም ያደርጉላቸዋል። እንሻ አላ መርሓባ ሸክ

ሌላው ያው ስፒከሩም ያው ደርሶናል። ያው ስፒከር በጣም አስፈላጊና አንገብጋቢ ሆኖ ተገኝቶ ነበር። በጣም ያው በስፒከር ጉዳይ ተሰቃይቼ ነበር። ብዙ ጊዜ ለቅሶ ይመጣል፣ ነጋዴዎችን የተለያየ ይሄንን እንትን የሚያደርጉት ከተማ ላይ አምጡ እያና እየተከራየን ለመከራየት ራሱ ወላሂ አናገኝም ነበር አጋጣሚ ቻርጅ የለም እያሉ ወይም ደግሞ ቻርጅ አለው ብሎ ይሰጡናል። ተከራይተን እናመጣለን። ወደ ለቅሶ ቤት ስንሄድ፣ ወደ ሰርግ ቤት ስንሄድ ምንም አይሰራም ነበር ማለት ነው። ይህ ደግሞ ማይኩ በእጃችን ካለ በእጃችን ቻርጅ አድርገን አላሁ ስብሓነሁ ወተአላ በእኛ ላይ ግዴታ ያደረገውን ሪሳላ ማድረስ ዲኑን ማስፋፋት በእጅጉ በጣም ያመቻል እና።

ከዚህ የተሻለ ትላልቅ ኸይር ነገራቶችን፣ ትላልቅ ፕሮጀክቶችን፣ እስልምናን የምትረዱበት መድረሳዎችን፣ የምትረዱበት ዑለማዎችን፣ የምትረዱበት ዱዓቶችን የምታግዙበት የሆነን አቅም አላሁ ሱብሓነሁ ወተዓላ ይስጣችሁ። አላሁ ሱብሓነሁ ወተዓላ ከእሳት ሁር ይበላችሁ። በተለይም ይህ ወር ምን ወር ነው? የረመዳን ነው።

ይኸው ስፒከሩንም ማይኩን እናስረክባለን። ከነ ቻርጀሩ ይኸው አስረክበናል። ተክቢር በመላው ዓለም ያላችሁ መልካም ንግግር ሰደቃ ነው። የግሩፕ አባል የሆናችሁ እህቶቻችን፣ እንግዲህ መድረሰተን ኑር ዛሬ ስናየው ደግሞ የመስጅድ ግንባታም ላይ ነው ያሉት። አላህ ያበርታችሁ፣ አላህ ያግዛችሁ። መስጂድ ቢላል መድረሰተን ኑር ነው። መስጂድ ቢላልም አልሐምዱሊላህ በተሻለ መልኩ የአላህ ቤት ከኛ ቤት የበለጠ ማማር ስላለበት በቆንጆ መልኩ እየተሰራ ነው ያለው። ቶሎ አልቆ ደግሞ ኢንሻአላህ ለምረቃው ምን መጣ መተን ምን ጎበኛ አላህ ያድርገን ኢንሻአላህ እንዲመረቅም እናግዛለን። ሌሎቻችሁም በዚህ መስጂድ ግንባታ ላይ ያቅማችሁን ድጋፍ በማድረግ ይሄ መስጂድ ቶሎ እንዲያልቅ። አሁን እንደማየው ከሆነ ቆርቆሮና ልስን ላይ ናቸው። ከዚህ በኋላ ነው ከባዱ ስራ ፊኒሽንግ የሚባለው። ለዛ ደግሞ እገዛ ርብርብ ያስፈልጋል። በመላው ዓለም ያላችሁ ይህን ቪዲዮ የምታየው እዚህ ደመቂ የሚባል አካባቢ ላይ እንግዲህ ቢላል መስጂድ ግንባታ ላይ ነው። ግንባታው እንደምታዩት ነው። የድሮውን መስጂድ እንግዲህ ቀደም ሲል 30 ቁርአን ለመስጂዱ በሌሎች አህልል ኸይሮች የተሰጠ ድጋፍ ነበር። እሱንም አስ ያስረክበናል ለመድረሰተ ኑርም ይኸው ጀባ ብለናል። እንግዲህ እኛ ይሄ ነው መልእክታችን። በዚህ ጉዳይ የተባበራችሁ በተለይ ደግሞ ተጨንቃ ጠዋት ማታ ስልክ እየደወለች ይህን ጉዳይ ስትከታተል እዚህ እንዲደርስ በአማና በኃላፊነት ተቀብላ እኛ ጋር እንዲደርስ ያደረገችውን እሙ አብዱሽኩር እድሜዋን አላህ ያርዝምልን፣ አፍያውን ሙሉ አድርጎ ለሀገሯ፣ ለቤተሰቦቿ አላህ ያብቃት። ልጆቿንም አላህ ያሳድግላት፣ ሐፊዝ አልቁርአን አላህ ያድርግላት። አላህ ስብሀነ ወተዓላ ባለችበት ሀገር በአማን አላህ ያቆያት። ሌሎች እህቶቻችንም ሀጃቸውን አላህ ያውጣልን። በዚህ ሰደቃ ሰበብ አድርጎ ከሚያስፈራ ከሚያስጨንቅ ነገር ሁሉ አላህ ይሰትራቸው። አላህ በሂጃቡ በራሱ በረሕመቱ አላህ ይሰትር ሚስጥራቸው ወንጀላቸውን አላህ ይማራቸው። ረመዳናቸውን ጾማቸውን ከተቀበላቸው አላህ ያርግላቸው። አላህ ሱብሓነሁ ወተዓላ በሄዱበት ቦታ ሁሉ ኸይር የማይጠግቡ ኸይር ሱስ የሚሆንባቸው አላህ ያርግልን። አላህ ሱብሓነሁ ወተዓላ አፊያቸውን ይጠብቅልን በሰው ሀገር ያሉትና አላህ ሱብሓነሁ ወተዓላ ለሀገራቸው ደግሞ በሰላም አላህ ያብቃቸው። ዱንያ አኺራቸውን አላህ ያሳምርልን ነው የምንለው ሀዛ